ሰላም ሰላም፣ ጤና ይስጥልኝ የዩቱብ ቻናል ተከታታዮቼ፣ በዛሬው ዕለት ስለ ጊዜ አመራር በሚል ርዕስ ትምህርት ይዤላችሁ ቀርብ ያለሁኝ። ወደ ትምህርታችን ከመግባታችን በፊት፣ ያው እንደተለመደው ቻናሉን ሳብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው፣ የጊዜ አመራር በሚል ርዕስ ማለት ነው። ጊዜ አመራር ወይም ታይም ማኔጅመንት ሲባል ለመሪ ብቻ የተሰጠ አይደለም ለየትኛውም የሰው ልጆች ሁሉ ጊዜያቸውን በአግባቡ እንዲጠቀሙ የሚያስተምር ነውና፣ ስለዚህ ስለጊዜ ጊዜ አመራር እነጋግራለን ማለት ነው። የመጀመሪያውን ክፍል አሁን ይዤ እቀርባለሁ እንደ መግቢያ ምንድነው። ጊዜ በጣም ውድ ነው፣ የማይገኝ ነው። ከፍተኛ ጠቀሜታም አለው ለተጠቀመበት ማለት ነው። ያለውን ነገር ጠቀሜታ ያለው ነገር ነገር ግን ያን ያህልም ዋጋ ያልሰጠነው ደግሞ ሀብት ነው ማለት ነው። ለሰው ልጆች በተለይ ደግሞ በነፃ የተሰጠ ምናልባትም ፍትሐዊ ሊሆን የሚችል ሪሶርስ ልንለው እንችላለን ጊዜን ወይም ታይምን ማለት ነው። ስለዚህ ከፍተኛ ጥቅምና ደግሞ ካልጠቀምንበት የሚያመልጥ እድል እንደሆነ ማየት እንችላለን ማለት ነው። ጊዜ ምንድን ነው ስንል ሁሉም ነገር የሚሆነው በጊዜ ውስጥ ነው። ስለዚህ እያንዳንዱ ነገር የሚከናወነው የሚፈጸመው በጊዜ ውስጥ ነው ማለት ነው። ስኬታማነታችን ወይም ውድቀታችን የሚወሰነው በራሳችን የጊዜ አጠቃቀም ላይ ይሆናል ማለት ነው። ጊዜን በአግባቡ ከተጠቀምን ለታለመለት ዓላማ ከዋልን በእቅድ አውጥተን እቅዳችንን በጊዜ ከመራ ነው ስኬታማ ልንሆን እንችላለን። በአግባቡ ደግሞ ካልተጠቀምንበት ያው ውድቀት እንወድቃለን ማለት ነው፣ ወይም ተግባሮቻችንን ማሳካት አንችልም። ስለዚህ ጊዜ በጣም ውድና እጅግ በጣም ጠቃሚ የሆነ ሀብት እንደሆነ እንረዳለን ማለት ነው። ጊዜ ብንጠቀምበትም ባንጠቀምበትም ሁልጊዜ አላፊ ነው። ለምሳሌ ትላንት ራሱን የቻለ ጊዜ ነው። ትላንት ከተጠቀምንበት ስኬታማ ሆነናል ማለት ነው። ዛሬ ደግሞ የተሰጠን ሌላ ጊዜ ነው። ትላንት አልፎ ዛሬ ተተክቷል ማለት ነው። ዛሬ ደግሞ ከተጠቀምንበት እንደዚሁ ስኬታማ እንሆናለን ካልተጠቀምንበት ግን ውድቀትን እናስተናግዳለን ማለት ነው። እንዲሁም ደግሞ ነገ የሚመጣውን ጊዜ ማለት እቅድ ካቀድንበት ለመጠቀም ስኬታማ ልንሆን እንችላለን ማለት ነው። እንግዲህ ጊዜና ማዕበል ማንንም አይጠብቅም። ያ ማለት ምንድነው? ጊዜ ቆሞ አይጠብቅም። ማዕበልም ደግሞ በጊዜውና በሰዓቱ የሚያልፍ ማዕበል ማንም ሊያቆመው አይችልም ማለት ነው። ስለዚህ ጊዜን በአግባቡ መጠቀም አስፈላጊ እንዲሆን ያደርገዋል። ጊዜ ቆሞ አይጠብቅም የሚል ሀሳብ አለ ማለት ነው። እንግዲህ በምድር ላይ የምንኖር እኛ ሁላችን ማለት ነው የሰው ልጆች እንግዲህ ስልሳ ሴኮንዶች በእያንዳንዱ ደቂቃ ተሰጥቶናል ስልሳ ደቂቃዎች ደግሞ በእያንዳንዱ ሰዓት ማለት ነው ተሰጥቶናለ እንደዚሁም ደግሞ 24 ሰዓት ሰዓታትን ማለት ነው በእያንዳንዱ ቀን ተሰጥቶናል። 8760 ሰዓታትን በአንድ ዓመት ውስጥ ማለት ነው ያለምንም አድልዎ ተሰጥቶናል። በፍትሃዊነት መንገድ ማለት ነው። ለምሳሌ አንድ ሰው 80 ዓመት በምድር ላይ የመኖር እድል ቢኖረው 700800 ሰዓታት እድል ተሰጥቶታል ማለት ነው። ይህንን ወደ ሰከንድ ወደ ደቂቃ መቀየር እንችላለን። እዚህ ላይ መነሳት ያለበት ጥያቄ ይህንን ውስን የሆነ ሰዓት ማለት ነው እንዴት እንጠቀምበታለን የሚለው ነው። ሁልጊዜ መጠየቅ መቻል ያለበት ማለት ነው። ሁሉም ሰው በየቀኑ የዕለቱን 24 ሰዓት ይቀበላል። ሁልጊዜ ማለት እረፍት ወስዶ ተኝቶ ሲነሳ ሲነቃ ማለት ነው የቀኑን 24 ሰዓት ይቀበላል እና አብዛኛው ሰው ይህንን ጊዜ የሚያባክነው ሲሆን በጣም ጥቂቶች ብቻ ነው ለራሳቸው እና ለሌሎች ሰዎች ጥቅም ሊያስገኝ በሚችል መንገድ በጥበብ የሚጠቀሙበት ማለት ነው። ስለዚህ አብዛኛው ሰው ግን ጊዜውን በአግባቡ ሳይጠቀም ይስተዋላል እና ጥቂቶች የሚሰሩትን እንደውም አንደርማይን በማድረግ ማለት ስለሚሰሩት ስራ እነሱን ከስራ ለማዘጌት ነው ብዙ ሰዎች ሀሳብ አስተያየት ሲሰጡ የሚስተዋሉት። ስለዚህ ጥቂቶች ናቸው ጊዜም በአግባቡ ተጠቅመው ስኬት ላይ የሚደርሱት ማለት ነው። የጊዜ ዋጋ ምን ያህል ነው ስንል እንግዲህ ሃው ማች ወርዝ ዮር ታይም ይላል። ዋጋ አለው ወይ ጊዜ በራሱ የሚል ጥያቄ ይነሳል። አንዳንድ ሰዎች ጊዜ ወርቅ ነው ይላሉ። ምናልባት እንደነሱ አመለካከት ሀሳብ ጊዜ በራሱ ወርቅን የሚገዛ ሳይሆን ጊዜ ሰው ጊዜን ተጠቅሞ ከሰራ ወርቅን ሊያገኝ ይችላል፣ ወርቅን ሊገዛ ይችላል በሰራው ስራ ማለት ነው። ሌሎች ደግሞ ጊዜ ገንዘብ ነው ይላሉ። ጊዜ ገንዘብ ነው ሲሉ ደግሞ እንደዚሁ ጊዜን ተጠቅመው ገንዘብ የሚያገኙ ሊሆኑ ይችላሉ። እንደዚህ አይነት አመለካከት ያላቸው ለእኛ ግን ዛሬ የምናየው ምንድን ነው? የጊዜ ዋጋ ስንል ጊዜ ወርቅም ገንዘብም አይደለም የሚል ነው። እንግዲህ የጊዜ ትክክለኛ ዋጋው ያንተ ወይም ያንቺ ወይም የኔ ህይወት ነው። እንግዲህ ጊዜ በጥቅሉ ምንድን ነው? ህይወት ነው ማለት ነው። ከህይወት ጋር የተገናኘ ነው። ለዚህም ነው በምሳሌ ላይ እንዳስቀመጥ ነው አንድ ሰው ለምሳሌ ሰማንያ ዓመት በምድር ላይ የመኖር እድል ቢሰጠው ከሰባት መቶ ሺህ ስምንት መቶ ሰዓታት በላይ ይኖራል ማለት ነው። ስለዚህ የእነዚህን ሰዓታቶች በአግባቡ የሚጠቀም ከሆነ ምናልባትም ጊዜ ከወርቅም ከገንዘብም በላይ እንደሆነ ሊያስረዳን ይችላል እና ጊዜ ህይወት ነው የሚል ሀሳብ ነው በእኔ በኩል የማቀርበው ማለት ነው። ቆም ብለን ማየት ያለብን ነገር ምንድን ነው ብለን ስናስብ ይህንን ዓለም ጥለን ከመሰናበታችን በፊት ያለንን ጊዜ እንዴት እየተጠቀምንበት ነው የሚለውን ነው። ስለዚህ ለእያንዳንዱ ሰው ውድና ጠቀሜታ ያለው በፍትሃዊነት የተሰጠ ነው ብለን ካሰብን እንግዲህ በምንኖርበት ጊዜ በእያንዳንዱ እንቅስቃሴዎቻችን፣ በእያንዳንዱ ቀን፣ በእያንዳንዱ ደቂቃ፣ ሰዓት እና ቀን እንዴት እየተጠቀምንበት ነው ጊዜን የሚለውን ሁልጊዜ ማሰብ ይጠይቃል። የጊዜ አመራር ስንል መግቢያም ላይ ለመግለጽ እንደሞከርኩት ጊዜን መምራት ነው እንጂ መምራት ነው ያለብን፣ ጊዜ እኛን መምራት የለበትም። እኛንን ጊዜን መምራት ያለብን ማለት ነው እና ታይም ማኔጅመንት ለሁሉም የሰው ልጆች ሁሉም ለተማረውም፣ ላልተማረውም፣ ለነጋዴውም፣ ለቢዝነስ ላይ ለተሰማራውም፣ በመሪነት በኃላፊነት ቦታ ለተቀመጠውም፣ ለአርሶ አደሩም ለተማሪውም ሁሉ ሳይቀር ለእያንዳንዱ የህብረተሰብ ክፍል የሚያስፈልግ ነው ጊዜ ማለት ነው። የጊዜ አመራር ምንነትን ወይም ታይም ማኔጅመንት ኮንሴፕትን ስንመለከት የጊዜ አመራር በተሰማራንበት የስራ መስክ ብቻ ሳይሆን በህይወታችን አስደናቂ የሆነ ለውጥ ለማምጣት የሚጠቅመን የህይወት ክሎት ነው። እንግዲህ ጊዜ በራሱ ምንድነው? የህይወት ክሎት ነው። በእውቀት ነው መመራት ያለበት። እንደ አንድ የስራ መሪ ወይም አመራር በየቀኑ በደርዘን የሚቆጠሩ ባርኔጣዎችን በማጥለቅ የተለያዩ ሚናዎችን መጫወት ሊኖርብን ይችላል። ስለዚህ በተሰማራንበት የስራ መስክ ልናገኝ የምንችለው ከፍተኛውን ጥቅም ለማግኘት በቀን ውስጥ ማለት ነው የሚኖረ ጊዜ በተገቢው ጥቅም ላይ መዋል ይኖርብናል ማለት ነው። የጊዜ አመራር እንግዲህ ለተሟላ ጤንነትና ውጤታማነት አስፈላጊ ነገር ነው። ጊዜም በአግባቡ የምንጠቀም የምንመራ ከሆነ ጤናማ እና ውጤታማ እንሆናለን ማለት ነው። ሌላ ውጤታማ የጊዜ አጠቃቀም ሲኖረን ደግሞ በስራና በግል ህይወታችን መካከል ሚዛናዊ የሆነ የጊዜ ክፍፍል ይኖራናል። ላይፍ እና ወርክን ከምስሉ ላይ እንደምንመለከተው ማለት ነው፣ እኛ መካከል ላይ ሆነን ባላንስ አድርገን ከያዝነው መምራት እንችላለን የሚል እሳቤ አለው ማለት ነው።

ማሽነሪ ሊሆኑ ይችላሉ። ሂውማን ካፒታል እና ኢንፎርሜሽን ማኔጅ ማድረግ እንችላለን። ጊዜን ደግሞ ማኔጅ ለማድረግ እጅግ በጣም እንቸገራለን የሚል አይዲያ ነው ያለው። ሚስኖመር ማለት ነው እንግዲህ። ይህን ያለው ማንነው? ዶክተር አሌክ ማክሜዝ ነው የገለጸው። ከዚህ ሀሳብ ይህንን እንረዳለን ማለት ነው እንግዲህ ጊዜ አይተካም። ትላንትን በዛሬ መተካት አይቻልም። ያለፈውን ጊዜ ማለት ነው በድጋሚ መፍጠርም አይቻልም ማምጣትም አይቻልም። ስለዚህ ሊኖረን የሚችለው ምርጫ ምንድነው? እንዴት እንጠቀምበት የሚለው ብቻ ነው ማለት ነው። በተገቢው መንገድ መታሰብ ያለበት የጊዜ አመራር ክህሎት የህይወት ወይም የአኗኗር ዘይቤ ክህሎትም ጭምር ነው። ስለዚህ ጊዜ በአግባቡ መጠቀም ይኖርብናል ማለት ነው። በእያንዳንዱ የህይወት እንቅስቃሴዎቻችን ለውጤታማ የጊዜ አመራር ወሳኝ የሆኑ አራት ጉዳዮች አሉ። እንግዲህ እዚህ እንደምታዩት ማለት ነው። የመጀመሪያው ምንድነው? ፍላጎት ነው። ፍላጎት ስንል ዲዛይር እንላለን። ፍላጎት ጊዜን በአግባቡ ለመጠቀም በውጤታማ ለመጠቀም ከውስጥ መነሳሳት መቻል አለበት ማለት ነው እና አንዱ ጉዳይ ይህ ነው። ሁለተኛው ጉዳይ ወሳኝነት ነው ወይም ዲሲቲቭነስ ነው። መነሳሳት ከፈጠርን በኋላ ፍላጎት ከፈጠርን በኋላ እቅድ እናቅዳለን። ያቀድነውን እቅድ ደግሞ ለተግባር ላይ ለመዋል ጊዜን በአግባቡ ለመጠቀም እና ለመምራት መወሰን ያስፈልጋል። ዲሳይድ ማድረግ ማለት ነው። ሶስተኛው ጉዳይ ምንድነው? ወሳኝ ጉዳይ ቁርጠኝነት ወይም ዲተርሚኔሽን የምንለው ነው። ኮንቲኒየስ የሆነ ኢምፕሩቭመንት ያስፈልጋል። ጊዜን በአግባቡ መጠቀም ያስፈልጋል። ወደኋላ ላለመመለስ ጥረት ማድረግ ያስፈልጋል ማለት ነው። አራተኛውና የመጨረሻው ወሳኝ የሆነ ጉዳይ ለውጤታማ የጊዜ አመራር ማለት ነው ዲሲፕሊን ነው። ስለዚህ ጊዜን በአግባቡ ለመጠቀም ፍላጎት ካለን መወሰን ከቻልና ቁርጠኛ ከሆንን በእያንዳንዱ እንቅስቃሴዎቻችን ደግሞ ዲስፕሊንድ መሆን ያስፈልጋል ማለት ነው። እነዚህን አራት ጉዳዮች በሚገባ መረዳት እንችላለን። እንግዲህ የጊዜ አመራር ሳይኮሎጂ ራሱን የቻለ ነው። በሳይኮሎጂውን ኢንተርናል ኤክስተርናልና ዘር ፋክተር ብለን ልንመለከት እንችላለን። ለዛሬ እንግዲህ ስለ ጊዜ ምንነት ማለት ነው በክፍል አንድ ይህን ያክል ተማምረናል። ጊዜያችንን በተገቢው ጥቅም ላይ በመዋል ደስተኛ እና ስኬታማ ህይወትን መምራት ይቻላል የሚል ነው። ስላዳመጣችሁኝ አመሰግናለሁ።